ጋይስ እንደዚህ በሚያምረው በልብ ቅርጽ እንዴት አድርገን እንደምንሰራው ቪዲዮውን እስከ መጨረሻ ካያችሁት ተሰሩ ታላችሁ። ምርጦች ይወዳችኋለሁ። ላይክ እና ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሺ ወዳችኋለሁ። ዳይ ወደ ስራው ማለት ነው። አሁን እንግዲህ ወደ ስራ ኒድ አሰራሩን ላሳያችሁ ማለት ነው። እዚህ ጋ መጨረሻ ላይ ምን እናደርጋለን? ሶስት ሰንሰለት እንሰራለን ማለት ነው። አንድ ሁለት ሶስት ከዛ እንመለሳለን። እንዴት ነው የምንጠልፈው? አሁን እዚህ ጋር እያያችሁኝ ከላይ ነው የምንጠልፈው ማለት ነው። ኪሮሽ ሙሉ ለሙሉ ሳይሆን ይዩ። እኔ እንዴት እንደምጠልፍ አያችሁ አደለ? ከመሀል ላይ ካለው ነው ከፊት ለፊት ያሉ ላይ ሙሉ ለሙሉ አደለም የምትጠልፉት። አሁን አንዳንድ ዎች እዚጋ ስራ ሁለት እንሰራለን ማለት ነው። ይህንኛው አይበዛምም። ከመጀመሪያው እስከ መጨረሻው እንደ ሰው ነው መሄድ ያለበት። ገብቷቸዋል። እንዳይዛነፈብን ጠረጴዛ መሀል ላይ ለምሳሌ የጠረጴዛ ሽፋን አድርጋችሁ ከጠረጴዛው ከመሀል ላይ የሆነ በጣም የሚያምር ነው ዲዛይኑ። መጨረሻ ላይ ሲያልቅ ታዩታላችሁ። እርግጠኛ ነኝ ተወዱታላችሁ ሁላችሁ። አሁን እዚህ ጋ ምንድን ነው ማደርገው ይህን አስራ ሁለት ከሰራው በኋላ እናደርጋለው፣ ማዕዘኑ ጋር ሰራለኝ ማለት ነው። አሁን እዚ ጋ ሁለት ወጋ አለሁኝ፣ ሁለት ሰራለሁ ማለት ነው። እዛ ሰባት ሰንሰለት መፈልጉትን አከል መስራት ይችላላችሁ። ስምንትም አስርም የፈለጋችሁትን እዩ፣ እኔ አሁን እችን ልብ ቅርጿን እንዴት አድርገን መስራት እንዳለብን ነው ማሳያችሁ። አንዷ ማዕዘን አልፈን ሁለተኛዋ ላይ ነው የምንሰራው። እዩ አሁን እዚ ጋር እነዚህ አንድ እንጠልፋለን፣ ተመልሰን የሰራ ነው ሰንሰለት ላይ አንድ ኪሮሽ አንዴ ነው የምናወጣው፣ በመሀል አናወጣም ኪሮሽን። ያው ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስርም ማድረግ ትችላላችሁ። ሰንሰለቱ እስከሚሞላ አሁን እዚህ ጋር የምናደርጋለን ክሮሹ ላይ አንዴ እንጠልፍና ያው አንድ ሰራው ማለት ነው። አሁንም እዚህ ጋር ሰባት ሰንሰለት እንሰራለን። ተመልሰን የት ጋር ነው የምንመጣው? እዚህ ጋ ማለት ነው። ቅድም ይሄ ቦታ ላይ አሁንም እንጠልፋለን። ኪሮሽን አንዴ ነው የምናውጣው፣ በመሀል አንጠልፍም። ይኸው ተመልከቱ። ካያችሁት እርግጠኛ ነኝ ይገባችዋል። ስኪሮች ደግሞ አንዳንዴ ያስቸግራል። ክሩ ስትዘረትሩት የሆነ የሚያያዝ ነው ክሩ ምንም አይመችም እና ሶስት፣ አራት፣ አምስት ስምንት ዘጠኝ አስር አሁን እዚህ ጋም እናደርጋለን። አሁንም እንጠልፋለን ማለት ነው፣ እንሰራለን። አሁን አንድ የሽ መልሰን እዛ ቅድሚ የው ማዕዘኑ ላይ ሁለት እንሰራለን። የት ነው የምንሰራው? ከጎን ሶስቷም አትበዝችም። ሶስቱም ሶስት ሶስት ነው። የሚቀጥለው አራት አምስት ምናምን ማድረግ አይቻልም። በሶስት ነው የሚቀጥለው፣ ማስፋት አይቻልም። ያው አበባዋን ሰራዋት ማለት ነው እና በጣም ነው የሚያምረው። የምር ሰል ቅታዩታላቸው መጨረሻውን ያውም በጣም ስለሚረዝም ጊዜ ትንሽ ስለሚወስድ በቀጣይ ቪዲዮ ደግሞ ታዩታላችሁ ማለት ነው። እዚህ ጋም ይህ እንዴት እንደምጠርፉ ሁለት ሰንሰለት እንሰራና በመሀል ከዛም ሁለት ሰንሰለት ከዛም አንድዮሽ እንሰራለን አሁንም ሁለት ሰንሰለት እስካንዲ ይሽ ስታጠላለፊን እዩ። እሺ እንዴት እንደምጠልፈኔ አሁን ሶስቷ ት ሶስት ሶስት በሶስት ነው የምትወጣው። እስከምቆርጡ ድረስ አውስ ጅምሩስ እስከሚያልቅ በሶስት ነው። ዳርና ዳር ላይ ሶስት የመጀመሪያው አስራ ሁለት እዚህ ጋር ደግሞ የመሀል የነዚህ የአንዳንድ እየሾቹ እንትን ደግሞ ቋሚ ሶስት ነው። ይህን ሶስቱን አልፋችሁ ማዕዘኑ ላይ ነው የምትሰሩት። ማዕዘኑ ሁለት ነው። ሁለት አበባ አልሰሩ ስትሉ ማለት ነው ሶስት ላትም ስድስት ሰባት ሊም ሰባት ነው። ሰንሰለት ምሰርት ፈልጉ አስርም ሀያ ማረግ ትችላላችሁ። ይው እንግዲህ አሁን እስከ ዙሩ ልገጥም ነው ማለት ነው። ልገጥም ወላው

በእጃችሁ የላኛው ሰንሰለት ስለሚያስቸግር እዚህ ታችኛው አንዱን መስመር አልፋችሁ ልጠልፍ ስትሉ በእጃችሁ ወደፊት ያዝ አድርጉት። ከዛ ሰንሰለቶትም በእጃችሁ ደግፉ። እንደዚህ በእጃችን ደግፈን ስንሰራው አያስቸግረንም። እንዳይጎተት ጭምድድ እንዳይል ማለት ነው። ያው ልክ እንደዚህ በመሃል ጣትና በአውራ ጣታችሁ ያዝ አድርጋችሁ መጥለፍ ነው። ችግሮች ላይ አጠልፉን አንዴ ነው የሚጠልፉት። እዛ ሳባ ያረጉና ረስቸው ሰንሰለት ሰራሁኝ ማለት ነው። ግርል አሁን ሰንሰለት ምናምን አንሰራም። አንዴ እንደጠለፈን ከዘክሮሻቸ ላይ እንጠልፋለን። በአንዴ ነው የምናውጠው። ሶስት መሆኑን እንደ አስራ ሶስት ሲሆን ኪሮሹ ላይ አንድ የጠለፋችሁት፣ አንድ ደግሞ በሰንሰሉት ላይ የያዛችሁት ይሄ። ከዛ ሶስት ክሮሹ ላይ ሶስት መሆን አለበት። ከዛ ሶስቱን ምን ታረጋላችሁ? በአንዴ እንደዚህ ውጥት። ከዛ ምን መስራት ነው እንግዲህ ይህንን ሰርተን ከጨረስን በኋላ መልሰን እዛ ማዕዘን ውስጥ ሁለት እንሰራለን። ሁለት ከሰራን በኋላ ቅድሞ ሶስቶቹ ጋር እንሄዳለን። ይኸው በመሀል ሶስት አልፈን ሰንሰለት ምናምን ሳንጠልፍ ቋሚ ሶስቶቹ ጋር እንሄዳለን። ሶስት ጋር ደላንም ለካ አሁን መጨረሻው ላይ ና አስራ ሁለት ነው ምንሰራው። መጨረሻ ላይ ዳር ና ዳር አስራ ሁለት አስራ ሁለት ነው ምን ጊዜ ከአበቦ እዚህ ከእየሰራው ካለው ተጠገብ ያለ ደግሞ ሶስት ሶስት ነው፣ የአንዳንድ ዮሽ ማቀፊያዎቹ ማለት ነው። እዚህ መጨረሻ ላይ እንዳይጨማደድባችሁ እንድታረጋላችሁ። እዩ፣ ሰንሰለቱ ላይ አንድ መውጋት መስራታችሁን እንዳትረሱ አንድ ስሩ። ጥለፉ ስሩበት። እዩ፣ ስጠልፉ ከላይ ሳይሆን አንድ ላይ ነው። እንደዚህ መጀመሪያ አንድ አንዱ ላይ አልነበረን የሚጠልፈው በአንድ ላይ አይደለም። አንድ ጥልፍ የሰራችሁት ላይ የምሰሩት ይህ ቀጥ ብሎ እንዲወጣላችሁ። አሁን እዚጋ ሶስት ስሩ። ስትመለሱ ሶስት ሰንሰለት ከዛም እንመለሳለን። ያው አንድ ላይ ሳይሆን ዳሩ ላይ ነው ምንወቀው። ይሄ ዳሩ ላይ እንጠልፋለን። አሁን እንመለሳለን። ያው አሁንም እንደዛው ነው። በኩል በኩል በመሃል ሳይሆን የምንሰራው ተይ፣ በዳሩ ነው ሰንሰለት ምን ዙሪያ ስንመለስ ስድስት ሰንሰለት በመሃል አራትም ሶስትም ሰርተን ስድስት ስድስት አንድ ማዕዘን ላይ ስድስት ስድስት ነው የምንሰራው። በመሀል አራት ሰንሰለት አድርገን እዚህ ሁለት ነው፣ ቋሚ ነው። ሁለት ነው ሰንሰለት የሚደረገው በሶስተኛው ትሰራላችሁ። ይሁን ይሄንኛው ሲ አንዳንድ እየሾች ጋር እንዴት እንደምጠልፍ ከላይ ከስርም በአንድ ላይ ነው የምጠልፉት። ይህ መመለሻ ይለጋ። አሁን ስመለስ አበቦቹን ሰርቼ አንድ ዙር በጀርባ አበባ ነው የምሰራው። በፊት ለፊት አበባ ነው የሚሰራው። ከዛ ልክ እንደዚህ ደግሞ ወደ እናንተ ፊት ለፊት አበባ ይታይ። እንደዚህ ተመልሰን ስንሰራ አሁን በዚህ ጋር እየሰራው ባለው ጋር አበባ የለም። ቤቱ ጋር ያለው በዛ ጋር ነው። በዚህ ጋር ስመለስ ምንድነው የምሰራው ለማዕዘኑ ላይ በመሃል ሶስት ከዳር እና ከዳር ሶስት ሰራና በመሃል ሶስት ሰንሰለት አደርጋለሁ። ከዛ አንድ ላይ ስንት ይሆናል? ስድስት ሰራለሁ። ይህ ተመልሽ እዚህ ጋር መጣና ስመለስ ነው አሁን እዚህ ማዕዘን የሰራው ላይ አሁን ሰራው ልብ ቅርጽዋን ልቤዋ ልቤ ነው ምሰራው ላይ ዘና በል እሺ፣ ምርጦች፣ እየሄዱ አብረን እንማር። መማር የምትፈልጉ ላይቭ ላይ በቀጥታ ስርጭት ኑ ፕሮግራም ምናምን አውጥተን ኮሜንት ጻፉልኝ፣ በዛ እንማራለን አብረን። እሺ ይሮት መያዝ ከቻላችሁ መስራቱ ምንም አያቅትም። ዲዛይን መማሩ ቀላል ነው። አሁን እዚጋ እንመለሳለን። አይታችኋል አይደለ? እንደዚህ በዚህ በፊት ለፊት ብቻ ነው አበባ የምንሰራው። በፊት ለፊት አበባዎችን እነዚህ ሚልችን የልብ ቅርጿን ለመስራት ምን ማድረግ አለብን? እችን የምትታያችሁን ስድስቷ ሰንሰለት መሰራት አለባት። አሁን ይሁ ይህ መሀሉን እንዳትረሱ፣ መሀሎቹን ይዋቸው። ይህ ሲጀምር ነው። መጀመሪያ ላይ አበባውን ከመጀመራችሁ በፊት አራትም አምስትም ዙር ካዞራችሁ በኋላ እነዚህን ትሰራላችሁ ዲዛይን ነው።